ጎንደር ይላል ያገሬ ሰው፣ እውነትም ጉድበል ጎንደር ያስብላል። የዛሬው ለየት ያለ ቪዲዮ ነው። እጅግ በጣም አስተማሪ የሆነ ቪዲዮ ነው። ሁላችሁም ይህን ቪዲዮ እንደ ቀልድ እንዳታዩት፣ እንዳትዘናጉበት ማለት ነው። በተለይ አዳዲስ የመጣችሁ እህቶች የምትኖሩ ትችላላችሁ። ሁላችሁም ይህ ቪዲዮ ለእናንተ ጠቃሚና አስተማሪ ስለሆነ ወደ እናንተ ላደርሰው ብቅ ብያለሁ ማለት ነው። እኔ በጣም ሳየው በጣም ገርሞኛል፣ በጣም ማስቆኛል ማለት ነው። ሸቃሊት ግን ጀግና ናት፣ የጀግኖች ጀግና አይታችኋታል እንግዲህ በብር አታለው ሊበላ ሲፈልግ እሷ ግን ውርድርድ አድርጋ ውርዴታን ብለን ያባረረችው ማለት ነው። ከፈለክም ደግሞ ለመዳም ነግራታለሁ ስትለው እንዳትናገሪ እያላት እየፈራም እየቸረም ነው እየተጠጋት የነበረው። ውድ ቤተሰቦች በነገራችን ላይ ይሄ ነገር ማለት ነው ሌሎች ሀገሮች፣ አሁን ፊሊፒኒ ኢንዶኔሲያዎች እነሱ እነሱ በዚህ ነገር ላይ በጣም ተክነውበታል። እንኳን ብር አይተው አይደለም ይህን ነገር ከመስራት ወደ ኋላ አይሉም ማለት ነው። እኛ ሀበሾች ደግሞ በእንደዚህ አይነት ልክስክስ ነገር ስማችን አይነሳም። እንዲሁም ደግሞ እጅግ በጣም ጠንካሮችና ቆራጦች ነን ማለት ነው። እኔ የገረመኝ ግን እንዴት እሱ እንዴት አሰቡ? ይሄ የጠረጠሰ ሽማግሌ በብር በሳንቲም አታለው እንትን ለማለት ለመብላት ምን አሳሰቡ? ምን አነሳሳው? በዚህ እድሜው ጭራሽ በዚህ እድሜው እንደው ሰው ትልቅ ከሆነ እንኳ እንደው የሆነ የማፈር እንደው ፈጣሪውን የመፍራት ነገር የለው። አረ በጣም ነው የገረመኝ። ውድ ቤተሰቦች ይህንን ቪዲዮ እስከ መጨረሻው ድረስ ተመልከቱት ማለት ነው ምክንያቱም ለብዙ እህቶች ጠቃሚ ስለሚሆን ሼርም እያደረጋችሁ። ሰላሙ አሌይኩም ወረህመቱላ ወበረካቱ። ውድ ቻናል ቤተሰቦች በየላችሁበት ሰላማችሁ ይብዛ፣ ከእንደዚህ አይነት ወራዳ ሰውም ይጠብቃችሁ እያልኩኝ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ ሼር በማድረግ ጀምሩት። ያው እንግዲህ መግቢያው ላይ እንዳያችሁት ሸቃሊት ጀግኒት ጀግኒት ባባዬን እንግዲህ እየተልሞሰ ሞሰ ሲመጣ አዋርዳ ነው የመለሰችው። ደግ አረገችው። ጀግና ናት ሀቂቃ ማለት ነው ጀግና ናት። ምክንያቱም እነሱ እንግዲህ በትርኪ ምርኪ በጥንንጥ ነገር አታለው እነዛ ነጫጮችን እንደዚህ ስለሚያደርጉ በነጫጮቹ የለመዱት ነገር ስለሆነ በእኛም በሀበሻ እንደዛ ነው ብለው ነው የሚያስቡት። አስባችሁታለ። እኛ የሀበሻ ሴቶች ደግሞ እጅግ በጣም ቆራጦችና ጀግኖች ነን ማለት ነው። እውነት ነው የምላችሁ የውድ የቻናል ቤተሰቦች፣ ወላ ነው የምላችሁ። ከዚህ በፊት የራሴ ጓደኛ ማለት ነው የሆነ ቤት ገብታ ልክ እንደዚህ ልክ እንደዚህ ባባ ያም ሰውዬ እንደዚህ በጣም ረብሿት ነበረ ማለት ነው። ልክ ሴትየዋ አንድ ሴትዮ እና አንዲት ልጅ ናት፣ ሶስት ናቸው ቤት ውስጥ ማለት ነው። ሰውየው እንደዚህ ትልቅ ሰውዬ ነው። እሷ ሴትዮዋ ወደ ስራ ስትሄድ እሱ አርፍዶ ወይም ከሰዓት የሚሄድበትን አጋጣሚ አለ አለች ማለት ነው። እና ልክ እንደዚህ ነበር እየመጣ በጣም የሚረብሸኝ ነበር ትላለች። እኔ ግን አላምንም፣ እንዴት አንድ ቤት ካልሰጠሽ ምናምን ነበር ምላት እና እውነትም እነሱ እጅግ በጣም አስቀያሚዎች በጣም ደግሞ ልክስክሶች ናቸው ሀቂቀተን እኔ ኧረ በጣም ይገርማል እኛ ሀበሾች ደግሞ እኮ በጣም ቆራጦች ነን ጀግኒት ደግሞ እንኳን ልታስብለው አይደለም አላስጠጋችውም እንደዚህ ብለን ከስተን ከመለስ ናቸው። ሁለተኛም ሶስተኛም አጠገባችን አይደርሱም። አንዳንዶች አሉ ደግሞ ወራዶች፣ አሰዳቢዎች እንኳን ብር አይተው አይደለም ዝም ብለው የሚል ከሰከሱ። እነሱ ግን እኛን አይወክሉም ማለት ነው። እኛን የኢትዮጵያ ጀግናዎችን አይወክሉም። የኢትዮጵያ ሰራተኛ በጽዳት ቢሆን፣ በአማና ቢሆን፣ በዚህ በልክስክስነት ባለመጠርጠር ቢሆን እጅግ በጣም ጀግናዎችና አንደኞች ነን። ነጮቹን ያው ታውቃላችሁ፣ አኪድም ትሰማላችሁ ብዬ አስባለሁ። እጅግ በጣም የተልከሰከሱ እንደዚህ አይነት ነገር ለመስራት ወደ ኋላ ማይሉ፣ በተለይ ብር ካዩ እንደዚህ አይነት ነገር የሚጨማለቁ ናቸው ማለት ነው። የኛ ሀበሻ ሰራተኛ ደግሞ የኛ ሀበሻ ልጅ ደግሞ ከእንደዚህ አይነት ነገር ጽድት ያለች ኩርት ቅብርር ያለች ናት ማለት ነው። እና ያው ባባዬ ደግሞ በዚህ እድሜው እንደዚህ ቶርቱሶ እንደዚህ ጨብሶ እንግዲህ አስባችሁታል። ከማርጀትም አልፎ በጣም አርጅቶ ኒንጃ ይሄን ነገር መመኘቱ ራሱ አሳስለን እኮ ሰው። በደንብ አይታችሁት ከሆነ እኮ አንድ ጊዜ ገፍተር ቢደረግ እዛ ጋር የሚወድቅ ሰው ነው። አሁን ይሄ ሰበብ ሊሆን ነው እንጂ ለሌላ ነገር አይደለም። ልጅቷ ወይ ራቅ ከዚህ ሂድ ብላ ገፋ ብታደርገው የሆነ ቦታ ይወድቃል፣ ወይ የሆነ ነገር ብታደርገ የሆነ ነገር ይሆንና ለእሷ ሰበብ ነው የሚሆንባት። ግን ጀግና ናት እሷ በሩቅ ሆና ሳይደርስባት ማባረሯ ማለት ነው። አይገርማችሁም ግን እንዴት አሰበው? እንዴት አእምሮ ላይ መጣለት? እርግጠኛ ነኝ መቼም ሚስቱ ቤት ሳትኖር፣ ቤት በሌለችበት ሰዓት ሚስቱ ከቤት መውጣቷን ጠብቆ ነው እንጂ ሚስቱ በሌለችበት ሰዓት ወይም ተደብቆ ይሄን ነገር ሊያደርገው አይችልም። ሸቃልስ። ጀግኒት ደግሞ ያው ራሷን ለመከላከል አንደኛ ናት። ይሄ ቪዲዮ ዘና የሚያደርጋል አስተማሪም ነው። ትማሩበታላችሁ ብዬ ነው ያመጣሁት። ይህን ቪዲዮ ከወደዳችሁ ሼር ላይክ አድርጉ፣ እስከ መጨረሻ አዳምጡት። ባላችሁበት ሰላማችሁ ይብዛ። ሰላሙ አሌይኩም ረ